መልክ ስጠን እንጂ ሙያማ ከኢንተርኔት ነው ዘንድሮ። አያችሁት? ይሄንን ቡላ ትክክለኛ ቡላ እንዳይመስላችሁ በድንች የተሰራ ቡላ ነው። እኔም ከቲክቶክ ላይ ሲዘዋወር ቪዲዮን አቺ ነው የሞከርኩት። በመጀመሪያ ድንቹን ከነ ልጣጩ በደንብ እናጥበውና በትንሿ በኩል እንፈቀፍቀዋለን ማለት ነው። ከዛ ውሃ ጨምረን እሽት እናደርገዋለን በደንብ ካሸን በኋላ ይሄንን ቃንጫውን ለብቻ እናወጣዋለን። አጥለለን ማለት ነው ምንጠቀመው ውሃውን ስለሆነ ውሃውን በተለያየ ማጥለያ አጥለለን ካጸዳነው በኋላ አሁንም እናስቀምጠዋለን ለአንድ ሰዓት። አላያችሁት ይሄውን ከአንድ ሰዓት በኋላ ቆሻሻው ለብቻ፣ ቡላው ደሞ ከስር ዘግጦ ተቀምጦልናል ማለት ነው። አሁንም ንጹህ እስኪሆነልን ድረስ ሌላ ውሃ ጨምረን አንድ ሰላሳ ደቂቃ እናስቀምጣለን። ከዛ ያው እንደምታዩት ቡላን ይሆነው አገነፋት ትንሽ ቀጥኖብኛል። እኔ ያው እንደ መጀመሪያ ቀጠን ብሎብኛል፣ ግን አሪፍ ነው። ሞክሩት፣ ትወዱታላችሁ። ጣሙ ትክክለኛ ቡላ ቡላ ባይለም፣ ግን ደግሞ ያስጠላም። አያችሁት፣ ሞክሩት። እኔ ሞክሬዋለሁ።